አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ውድ የአመቱላህ ቻነል ቻናል ተከታታዮች ከኔ ጋር አልሐምዱሊላ። አንዳንድ ልጆች የዩቱብ አከፋፈት እንዴት እንደሆነ አሳዩን የምትሉ ልጆች አላችሁ። ኢንሻላ ዛሬ አብረን እንከፍታለን። አብራችሁን ቆዩ። በመጀመሪያ ዩቱብ ውስጥ እንገባለን። በዚሁ አጋጣሚ የእኔ ቻናል ሰብስክራይብ አድርጉ። አመቱላ ብላችሁ ሰርች ብታደርጉ በመጀመሪያ የምታገኙት የእኔ ቻናል ነው። ሰብስክራይብ ያላደረጋችሁ፣ ሰብስክራይብ በማድረግ አበረታቱን። አብራችሁን ቆዩ። እዚህ ጋር ፕሮፋይል ያለበትን ቦታ እነካዋለሁ ወይም ስነካው፣ ይሆን እንደምታዩት ይመጣልኛል እንደዚህ እንደዚህ ሲመጣልኝ ጊዜ ማለት ነው። እንደዚህ ችን ቀስቷን እነካታለሁ ወይም ቀስቷን ስነካት፣ ያለችንን ያን የዚህ ቻናል ያመጣልኛል። ከዛ ሲደመር የሚለውን እነካዋለሁ ማለት ነው። ሲደመር የሚለውን ስነካው ወደዚህ ወደ ጉግል ይወስደኛል ማለት ነው። የስልኬ ፓተር ያን ያስገቢለት ነው ነው የሚለኝ አስገባውለት። ይው እንደምታዩት እየፈለገ ነው። እዚህ ጋ ደግሞ የዩቱብንት አካውንትሽን አስገቢ እያለኝ ነው። ከዚህ በፊት ከመጀመሪያ ከፍተን ላሳያችሁ ማለት ነው። እዚህ ጋር ኢንሻ ሂሳብ የሚለውን የታችኛውን እንነካዋለን ማለት ነው። ታላችሁ እቺን እንነካዋለን ማለት ነው። ስልክ የአረበኛ ስለሆነ ነው። መጀመሪያ ያለው እኔ ከዚህ በፊት የምጠቀመው ወይ ነው የሚለው ሁለተኛ ያለው ደግሞ አዲስ ለመክፈት ማለት ነው። እና አዲስ ለመክፈት ስለሆነ የሁለተኛውን እንጫነዋለን። ከዛ ስምና የአንቺና የአባትሽን ስም አስገቢ ይለኛል። አስገብቼ እመጣለሁ ወይ አሁን እንደምታዩት ያኔና የአባቴ ስም አስገብቻለሁኝ። ከዚም በኋላ እዚህ ጋር ኔክስት የሚለውን እንነካለን። እኔ አረብኛ ስለሆነ ነው እለት የሚለውን እነቃታለ ማለት ነው። እዚህ ጋር ደግሞ መቼ እንደተወለድኩና በምን ቀን በምን ወር እና አመተምረቱ ሴት ስልውን ወንድ አስገብ እያለኝ ነው። አብራችሁን ቆዩ እዚህ ጋር መቼ ያኔ ዝም በላችሁ ያገኛችሁትን ብትሉት ይገብ ሺ ይላል ማለት ነው። ዝም ብለ ለሙከራ እዚህ ጋር ደግሞ ማንኛውንም ወር መምረጥ ነው ላለንት ላል ማለት ማለት ነው። እዚህ ጋር ደግሞ እንደዚህ እንደምታየት አስገባውኝ። እዚህ ጋር ደግሞ ሴት ነኝ የመጀመሪያው እንፋ የሚለውን መርጥ አለሁኝ ከዛ እዚህ ጋር ኔክስት የምትለዋን እነካታለሁ። እንደምታየት እዚህ ጋር እነዚህ ሞሎች ተይዟል የሚለው ይላል እና ሁለተኛው ያለውን እነኳለውኝ ማለት ነው። እዚህ ጋር እንደምታዩት ኢሜይሉን አስገቢ እያለኝ ነው። አስገብቼ ይመለሳለሁ። እና እንደምታዩት እንደዚህ አስገብቻለሁ። እዚህ ጋር ኔክስት የሚለውን እነካታለሁ። እዚህ ጋር ደግሞ ስምንት ቁጥር አስገቢ እያለኝ ነው ማለት አራቱን ዝም ያገኛችሁት ስም አራቱን ደግሞ ዝም ብላችሁ ያገኛችሁትን ቁጥር ብታስገቡ እሺ ይላችኋል። ምንም አያስቸግርም። አብራችሁ ቆዩ። እንደምታዩት እንደዚህ አስገብቻለውኝ ያለሁበት በታና ሀገር ስልክ ቁጥር አስገቢ እያለኝ ነው። አስገብቼ እመለሳለሁኝ። እንደምታዩት ስልክ ቁጥሬን አስገብቻለሁኝ። ከዛ ኔክስት እለዋለሁ ማለት ነው። እንደምታዩት እዚህ ጋር አስገብቼ ጨርሻለሁኝ። አሁንም እዚህ ጋር ኔክስት እለዋለሁ ማለት ነው። ጨርሻለሁኝ። አያችሁ፣ ቀላል ነው አከፋፈቱ። ወደ ላይ ብላችሁን ትንስቱ ይሄን ይመጣል እዚህ ጋር